እጅግ በርካቶችን ያነጋገረው የዚህ ቪዲዮ ጉዳይ ቻይናዊ ወጣት ለኢትዮጵያዊቷ ሴት እንግዲህ ያለውን ስሜት መቆጣጠር አቅቶት በምሬት ሲናገር ይስተዋላል። ምን ልሆንልሽ? ምንም እየተረዳችኝ አይደለም። አንቺም እንደዛው ምንም እየተረዳ ቲክቶክ ክሬቲቭ አዋርድ ለሁለተኛ ጊዜ እጩ ሳንሆን ዘለውናል። ታዲያ በሰው ድግስ ለምን አልተጠራውን ብዬ ኮምፕሌን ወይ ደግሞ ቅሬታ ማቅረብ አልፈልግም። ነገር ግን ከአሁኑ በኋላ ቲከውን ተዘጋ አይናችሁ እያየ ሙሴ ሰለሞን ግን ቮት በማጣት ጴንጤ፣ የለም ጴንጤ 30 ሺህ ብቻ ነው። እንደ ጴንጤ፣ ቆይ እዚህ ሰላም ጤና ይስጥልን። ውድ የዩቲዩብ ቤተሰቦች እንዴት ከርማችኋል? ሳምንቱ እንዴት ነበረ? እኔ ደህና ነኝ አለ ሁላችሁ። እንግዲህ ዛሬም በአዳዲስ ቪዲዮ ወደ እናንተ መተናል። ሁላችሁም የትም መሄድ አይቻልም። የሰብስክራይብና የሻይር ምልክቷን እየነካችሁ ከኔ ጋር እንድትቆዩ በፍቅርና በትዕትና ጠይቃችኋለሁ። ወደ ቪዲዮ። ቲክቶክ ክሬቲቭ አዋርድ ለሁለተኛ ጊዜ እጩ ሳንሆን ዘለውናል። ታዲያ በሰው ድግስ ስለምን አልተጠራውን ብዬ ኮምፕሌን ወይ ደግሞ ቅሬታ ማቅረብ አልፈልግም ነገር ግን ካሁን በኋላ ቲክቶክ ክሬቲቭ አዋርድ በሚያዘጋጀው ማንኛውም ውድድር ላይ መታጨትም ሆነ መወዳደር እንደማልፈልግ ከወዲሁ ላሳውቃችሁ እወዳለሁ። ምክንያቱም ጉዳዩ ፐርሰናል ስለመሰለኝ ነው። ፐርሰናል ያልኩበትን ምክንያት አስፈላጊ ከሆነ በቀጣይ ቪዲዮ የማብራራላችሁ የማሳውቃችሁ ነው የሚሆነው። በዚያ አጋጣሚ አዘጋጆቹ ብዙ ቲክቶከሮች እናንተ ላይ ቪዲዮ እየሰሩባችሁ ነው። ስለዚህ በቀናነት ወስዳችሁ ከካታጎሪ አደረጃጀት ጀምሮ ብዙ ነገራችሁ እንድታስተካክሉ ላሳስባችሁ ላሳውቃችሁ እወዳለሁ። በዚህ ውድድር ላይ ለታጫችሁ፣ እንዲሁም ለምታሸንፉ ከወዲሁ እንኳን ደሳላችሁ ፈልጋለሁ። እናንተ የኔ ቤተሰቦች ደግሞ ከልቤ አመሰግናችኋለሁ። ወዳችኋል የሚታወቀው ቲክቶክ ክሬቲቭ አዋርድ ዘንድሮ ተዘጋጅቶ ነበረ ግን በጣም ብዙ ሰዎች የተጠበቁ ሰዎች አጩም እና ውስጥ ላይ አልገቡ ምናምን ነገር እንደምታውቁት ብሩክዚቲ ከድሮ ጀምሮ ተጽዕኖ በመፍጠር ረገድ በጣም ጀግና እና በጣም ምርጥ ወጣት ነበረ ፌስቡክም ላይ ከበፊት ጀምሮ ይንቀሳቀስ ነበር እና አልታጨም እንግዲህ በጣም የሚያሳፍር እና በጣም የሚደብር ነገር ነው እንግዲህ እየተደረገ ያለው እንግዲህ እንደሰማችሁት ካሁን በኋላ እጩም ብሆን ደግሜ ከእናንተ ጋር መሳተፍ አልፈልግም መወዳደር አልፈልግም ብለዋል በጣም ነው የሚያስጠላው በጣም ነው የሚያሳፍረው ይሄ ነገር ግን ቅርቡ ነው። ልክ ነው ብላችሁ ታስባላችሁ? በጣም ነው የሚያሳፍረው። ይህን ነገር እኔ አልጠበቅኩም ነበር። ዘሪቱ ከበደ እንዲ ቆያችሁ ጠበቃ ሰብላ ሰፋ ነኝ። እንግዲህ ዘሪቱ ከበደ ስለ ህይወት ተሞክሯ የጻፈችውን ባዮግራፊ ተከትሎ የተለያዩ አስተያየቶች እየተሰሙ ይገኛሉ። በተለይ ደግሞ ከተለያዩ ወንዶች ጋር ግንኙነት ነበራት የሚለው በቀልድም በቁም ነገርም እጅግ በጣም በሚገርም ሁኔታ በዚህ በማህበራዊ ሚዲያ አጀንዳ ሆኗል። ከዚህ ጋር በተገናኘ እኔ ያለኝን አመለካከት ግልጽ ለማድረግ ነው። አንደኛ ዘሪቱ ከበደ ዘፋኝን በነበረችበት ሰዓት የነበራት አጠቃላይ ችሎታ እንዲሁም እንደ ሀገር ካስማ አይነት ዘፈኖችን በመስፈን በሴቶች እኩልነት እንቅስቃሴ ከፍተኛ ሚና የነበራት ናት። በህይወቷን ደግሞ ካሳየችው ከነበራት መውደቅ መነሳት ብዙ ወጣት ሴቶችን እኔንም ጨምሮ ኢንስፓየር ያደረገ የህይወት ተሞክሮ ያላት ልጅ ናት። ከዛም ባሻገር እንደ ዘሪቱ ከበደ በወጣትነታቸው ብዙ ውጣውረድ ውስጥ ያለፉ እህቶች የሚጽፉት ባዮግራፊ ወጣቱን ትውልድ ነገ ከሚገጥሙ ነገር እንዴት ብሎ ማለፍ እንዳለበት የሚያስተምር እና በተለይ ደግሞ ለሴቶች በጣም ጥሩ የሆነ ትምህርት የሚሰጥ ለሰልፍ ዴቨሎፕመንት ነገ ራስን ለመመልከት ነገ ከሚያጋጥሙ ፈተናዎች ለመጠበቅ እንዴት ከችግሮች ማለፍ አለብን መውደቅ መነሳትን የሚያመላክት በመሆኑ በማናቸውም ይዘት ይሄ አውቶባዮግራፊ መጻፉ እጅግ በጣም የሚያስደንቃትና የሚያስከብራት ነው። በሌላ በኩል ደግሞ ይሄ እንደዚህ በተለይ የወሲብን የተመለከቱ ነገሮች በጣም ታቡ በሆኑበትና በማይወራበት ማህበረሰብ ውስጥ እንዲህ በድፍረት ወታ የነበራትን ልምድና አጋጣሚ ሁሉ ያጋራችን ሴት እንደዚህ በዚህ መልኩ አጀንዳ ማድረግ ነገ ተመሳሳይ ወጣቶች እንደዚህ አርቲስት ሆኖ በተለያየ አጋጣሚ የተለያየ የህይወት ልምድ ያላቸው ሰዎች የህይወት ልምዳቸውን እንዳይጽፉና ለወጣቱ ትውልድ ለእኛም ለሁላችንም ሊጠቅም የሚችል መረጃን እንዳያስተላልፉ የዲስካሬጅ የሚያደርግ በመሆኑ በዚህ ጉዳይ ላይ እያደረግን ያለነውን የሶሻል ሚዲያ መረጃ ቅብብን። እንደው በቅጡ ብናደርገው እና ጉዳቱ እንዳያመዝን የሚል ነው። ዘሪቱ ከበደ እጅግ በጣም የምናከብራት ብዙዎቻችንን ኢንስፓየር ያደረገች እህት ናት። አመሰግናለሁ እንግዲህ፣ እንደሰማችኋት ነው ለብዙ ወጣቶች በተለይ ለሴቶች በጣም ኢንስፓየር ያደረገች በጣም ሞቲቬት ያደረገች ጀግና ወጣት ነች፣ እንግዲህ ዘሪቱ ከበደ ባለፈው እንግዲህ ሰሞኑን በጣም መነጋገሪያ ርዕስ ሆና ነበረ። ግን አንዳንድ ጊዜ እኛ ሀበሾች ስንባል በጣም ችግር አለብን። ሰው ባለፈው ታሪኩ ባለፈው ሂስትሪ እያነሳን መስደብ፣ ማሸማቀቅ፣ በጣም ብዙ ብዙ ነገር ማድረግ ይመቸናል እና ያለፈው ነገር አልፏል። ያለፈውን ህይወት መቼም ልንኖር አንችልም። ሁሌ ነገን ነው ማሰብ ያለብን፣ ወደፊት ያለን ነገር ነገር ነው ማሰብ ያለብን እና ሁላችንም እንሳሳታለን፣ ሁላችንም እናጠፋለን፣ የሆነ ቦታ ላይ ልንወድቅ እንችላለን። ግን ሰውን ባናሸማቀቅና ሰው ካለፈ ከዛ ከችግሩ በኋላ ያለውን ነገር ነው ማየት ያለብንና ሰው በችግሩ ሁል ጊዜ ባንናገረው ባናውቅ ሰው ጥሩ ነው ባይነኝ። እና እስቲ ሀሳብ አስተያየታችሁን እንድትሰጡኝ በፍቅር ጠይቃችኋለሁ። ፊትሽ ፈካ ብሏል፣ ደስ ብሎ በጣም አለው። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ ሰላም። እንዴት የእርቅ ስሜት መጣ? ምክንያቱም ያኔ ውጣ ውጣ ሲል ነበር፣ እዚህ ጋር ቁጭ ብለህ ግባ ግባ ነው። እንግዲህ ነገሩ ከተከሰተ በኋላ እዚሁ ፕሮግራም ላይ ነው የተከሰተውና፣ ሁለት ጎራ ላይ ተቀምጦ ሰው አስተያየስ ሲወራውር ነበረ። እንግዲህ ውሾን ያነሳ ውሾ ይሁን በሚለው መሰረት ነው እንደገና የታረቃችሁት ወይስ ለመታረቃችሁ ምክንያት አለ። ታሞ ነበር እና ከጓደኞቹ ሰማው ቴክስት አረግኩለት። ታመ ነበር መሀል ላይ ምን ነው ቡና ወቂ ህመሙ ራሱ ላቆም የሆነ ጭመሙ ናፍቆት ነው ይመስለኛል። መታመሙን ሰማሽ? ከዛ ሰማው እና ቴክስት አረግኩለት። ከዛ በኋላ ማውራት ጀመርን። በቃ በዛው በዛው እያወራን እያወራን ጭራሽ የሚደውለው ቴክስ የሚያደርገው የሚያጨናንቀው እሱ ሆነ። አይደለም አገረሸ። በነገራችን ላይ ማለት ነው አብዛኞቻችን ሀበሾች 95 ፐርሰንት፣ የምንሆነው የምንሞተው በነገራችን ላይ በማያገባን ነገር እየገባን ነው። እንግዲህ እነዚህን ባለትዳሮች ታቋቸዋቸዋላችሁ ተጣልተው፣ እንግዲህ ኩላሊት ለማስመለስ እንግዲህ እኛ ኮሜንታተሮች ቪዲዮ ስንሰራ በጣም ብዙ ነገር ብለናል እና እንግዲህ እንደምታዩት እንግዲህ እንደምታውቁትም እንግዲህ እነዚህ ሁለት ጥንዶች ተመልሰዋል አንድ ላይ ናቸውና፣ በጣም ነው የሚገርመው። በጣም ነው እኔም ያሳቀኝም ው በማያገባን ነገር መግባት የለብንም። ራቁት የተለያየ ሰው በነገራችን ላይ መሀል ገብቶ ብዙ ነገር ማለት ጥሩ አይደለም። መመለሳቸው ስለማይቀር ማለት ነውና እንኳን ተመለሳችሁ። ያው ጸብ ጥሩ አይደለም ባለትዳር ውስጥ ው ጸብ፣ ችግር፣ አለመግባባት ይፈጠራል። ግን ሁሉም ነገር ሚዲያ ላይ አለማውጣት ነው ዋናው ጥሩ ነገር እና እንትን አትበሉ ብቻ። አሪፍ ነው ጋይስ አሁን እንግዲህ ጳውሎስና ሜላት ላገኛቸው መጥቻለሁ። እዚህ የት ነው ያሉት? እዛ ጋር ነው ያሉት። ጳውሎስ እንደት ነህ? የነበረ ሳምንት ደህና መጣቸው? አዲስ አበባ ሜላት ሜላትዬ፣ እንደት ነሽ? ሰላም በይ ነሽ ሜላት፣ ኬፉ ነሽ? በፍጹም በፍጹም። በነገራችን ላይ ማለት ነው ኮሜንት ላይ በጣም እየተፍታተውበት ነበረ። ሚሪ እንደ ዋናቱ ላይ ወጥቶ ነው እንደዚህ ያለችው ያለችው ና ነገር እያሉ ነበር። ብቻ በጣም ነው ፈታ የምታደርጉን ሜመሮች፣ ለእናንተ በጣም ክብር ይገባቸዋል። እና በጣም ነው ደስ የሚለው ቪዲዮ ተመችቶኛል። ድንጋይን ሀያ አመት ውሃ ውስጥ ብታስቀምጠው ዋና አይለምድም። የሰለጠነ ሶሳይቲ መሀል ተጠግተ የኖርክ መለወጥ መሰልጠን ከከበደ ህይወት ላይ ተስፋ መቁረጥ ነው ያለብን። የጀርባ ቀማሉን ክብኝን ያባት ፍተኝ እንጂ በቃ እንዲህ ሲፈታም እኮ ይፈታል አደለ። እንደ ቶክሲክ ገርል ፍሬንድ ልጥፍ ሙጥኛል። ክብኝ እንደ ህልም ንግስት አረከኝ። በየቪዲዮ የምጠራው ስሜን ማስቀየም መሳደብ አቅቶኝ እኮ አይደለም በቃ ንቄ ስተውህም ደግሞ ሊገባ ይገባል ተረዳኝ አንዳንዴ መልስ የምትመልስለት ሰው ክብር ያለው ሰው መሆን አለበት አእምሮ ምን ያህል ደረጃ ሊሄድ እንደሚችል አሳይተኛል አደለ በቃ ከአንተ ጋር እንደዚህ አይነት መልስ መመላለስም አልፈልግም ትልቅ ሰው ነኝ እኔ አንተ እንግዲህ ጭቃ ከሆንክ እኔ ከአንተ ጋር አንድ ላይ መቆጠር አልፈልግም እና ኮንተንት ቀይሩ ለማለት ነው በቃ አልጎሪዝሙ አዳዲስ ነገር ይፈልጋል ገብተዋል ህዝቡ ይሰለችሃል አንድ ነገር ላይ ችክ ስትል ኮንተንት ቀየር፣ ከአናቴ ላይ ውረድ። አስኮናኝ እንጂ እኔ መሳደብ ምናምን አቅቶኝ አይደለም። አንተ ለሮስት ምጩን ከሆነ በሳምንት ሰባት የስራ ቀን ሙሉ አልማዝን ልናቀው እችላለሁ። ፋራ ከሆንክ ግን ፋራ ነው በቃ፣ በጸበልም ቢሆን አይለቅም። በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ? አንዴ ላለፈ ነገር አንዴ በቃ ተጠላልታችሁ ተሰዳድባችሁም ሊሆን ይችላል፣ አንድ ነገርን ከዘጋችሁ በኋላ ሁሉ ጊዜ ስለዛ ነገር እያስታወሳችሁ ምናምን ነገር እንደ ወገብ ቅማ ለእኔ አንዳንድ ሰው ለምን ሰው ላይ መሽገር እንደሚሆን ነው እኔ ጥያቄ የሚፈጥርብኝ። እንዴ ለምዶ ማትፈተው ሰይዶ እንዴ በቃ ነገሩን እኮ መጨረስ እኮ ነው። አንዴ ችግር ካለባችሁ መጣላትም ካለባችሁ መሰዳደብም ካለባችሁ አንዴ መጨረስ እኮ ነው። ሚዲያ ላይ እየመጣችሁ ስደቦ እንዲህ በለው በለው በለው። እኔ የህፃን ስራ የምትሰሩ ሰዎች ግን ምናችሁን እንደሚያማችሁ አላውቅም። እስቲ ሀሳብ አስተያየታችሁን ስጡኝ። ጥሩ ነው ብላችሁ ታስባላችሁ? አንድ ሰው ጋር ከተጣላችሁ በኋላ ካለፈ በኋላ ከስንት ጊዜ በኋላ አቂማችሁ ምናምን ነገር ነገር መፈላለግ ይሄ የህፃን ስራ ነው፣ በጣም ነው የሚያስጠላው። ማለት በዚህ ድሜ ወልድ ነው ነው በጣም ቅርታል ዲርዋንትያ እንዳይደብርሽ። በጣም ጠንካራ እናት ነሽ፣ ህይወት የሸለመችሽ ሰው ነሽ፣ ይመችሽ። እኔ ራሴን አልጠብቅም አሁን ምክንያቱም ኮሜዲ ኮንተንቱንም ቀጥለጥ ብዬ የሰራው አልነበረም ብሹም ነበረብኝ፣ ታውቃላችሁ። ግን እኔ ያን ያህል ራሴን አልጠብቅም። ግን የገረመኝ ገብቼ ሳይ ማለት ነው ዩቲዩብ ላይ ፖድካስት ላይ ቀርበው የአንድ ሰሞን መነጋገሪያ የነበሩ ሰዎች፣ ኮንተንት ሰርተው የማያውቁ ሰዎች ኢመርጂንግ ላይ ምናምናምን ኖሚኒ ተደርጓል፣ ጋይዝ እንዲህ ከዛ መመረጥ የነበረባቸው ከአንድ ሚሊዮን በላይ ፎሎወር ያላቸው በጣም ብዙ ሰዎች የሆነ ድራማ የሚሰራው ጀማማ የለም፣ ጭራሽ ከዛ በቃ በጣም ብዙ ነገር ፕሮሞት የሚያደርጉ ምናምን እንደ ዋንቲ ምና ሌሎች ሌሎች አሉ በቃ ያለን እና የሆነ ደግሞ ጀማ አለ፣ ለአዋርዱ ቅርብ የሆነ ጀማ አለ ይመስለኛል። ያ ጀማ ደግሞ ሁሉም ቦታ ላይ አለ። ፕሮፌሽናሉ ነው። ደስ አይልም። እንደ ሀገር እኮ ትልቅ የሆነ አዋርድ ነው። ደስ አይልም። እንግዲህ ቲክቶክ ክሬቲቭ አዋርዶ ላይ ለምን እንዳልተመረጠች እንግዲህ መረጃ ያላቸው ሰዎች አሉ፣ እስኪ እናያቸው። ባይዘዌ የዋንቲያን እኮ ያ ጠየኩኝ እኮ ለምን ዋንቲያ አልገባችም ምናም ብዬ ማለት ነው። ከዛም አስረዱ፣ በደምብ አስረዱ። ዋንቲያ ብዙ ጊዜ ሊፕስ እንደዚህ በዘፈን ነው የምትሰራው፣ የዘፈነች ነው የምትሰራው። ረድተኛ እና መጀመሪያ ቮት ሲደረጉ እዛ ላይ ማንም አልመረጣትም፣ ማንም ለምርጫ ያስገባት የለም ወደ ቲክቶክ አዋርድ ፕሮግራም የሚሰሩት ጋር ሲሄድ ቮይስ ድምጻቸው ሲመረጡ ማለት ነው አልመረጧትም። ዋንቲያ የለችበትም። አንድ ሰው እንኳን አልመረጧትም። ያራስ ያላስገባናት እንጂ የእኛ ችግር አይደለም። ሲቀጥል ደግሞ ደግሞ ገባልና እንደዚህ ከተባለ በኋላ ደግሞ ቪዲዮቿን ገብተን የማይጃ ነበር ሁለት ምናምን ነው ድራማ የሰራችው። በተቀረ ለቲክቶክ እንትን ለውድድር የሚያቀርብ ነገር ምንም ነገር የለም። ለዛ ነው አሉ። እኔ ደውዬ ጠየቅኩኝ ዛሬ እና ሮዚዝ ለዛውም ውጭ ሀገር ሆና ምን ሰርታለች ከሊፕሲንግ ውጭ? ማን ነው እዚህ ጋር ታለች እንዴ አዎ እንዴ አኬ አኬን አወቅሽው የእኛ አኬ ይሄ ባለፈው አመት አስገብቶ የለ ዲያም ፕሮፌሽናል ማ አይደሉም ላይክ ፕሮፌሽናል አይደሉም እነዚህ ድሮ ቲክቶከር የነበረች እኔ በነገራችን ላይ ማለት ነው እንግዲህ ዋንትያ በልጅ ምክንያት ነው ያልመረጡኝ ብላ እንግዲህ እያለቀሰች እንግዲህ ቪዲዮ ሰርታ ነበረ። የምር የምር ማለት ነው አን ፕሮፌሽናሊቲ ስራ ነው እየሰሩ ያሉ። ቲክቶክ ክሬቲቭ አዋርድ የሚመርጡትንም የሚያስገቡትንም አያውቁም። እንግዲህ መመረጥ የሌለባቸው ሰዎች ናቸው እንግዲህ እየተመረጡ ያሉት። እንግዲህ አሁን እሷን ኢንስፓይሬሽን ላይ ኢመርጂንግ ላይ ላይፍ ስታይል ላይ መግባት ትችል ነበረች ልጅ፣ ግን አልፈለጉም። ያው የሆነ ሰው ፈልገው የሆነ የሆነ ሰዎችን እጩ እንዲያደረጉና የሆነ ሰው እንዲመረጥላቸው የፈለጉ ነው የሚመስለው። በጣም ነው የሚደብረው። በጣም ነው የሚያሳፍሩት። እንግዲህ አንዳንዶቹም ደግሞ ሁሉም ነገር ላይ እናውቃለን። እንደው ጠይቄ የነበረች ደግሞ ሁሉም ቦታ ላይ ጥልቅ ካላልኩኝ ሁሉም ነገር እኔ ካላወቅኩኝ ምትል አይነት ሴት ነች። ብቻ ግን እስቲ ማን እንደሚያሸንፍም እናያለን። እንግዲህ የእነሱ መቶ ሺህ ብር መጣ ቀረ ይሄን ያህል ማተር የሚያደርገው ነገር የለም። ዋንት እያለ ግን ያው የክብርና የፍቅር የመወደድ እንትን ነው እይታ ነው እኔ ብዬ ማስበውና ይሄ ነገር ጥሩ ነው። እስቲ ሃሳብ አስተያየታችሁን ጻፉልኝ። አዶናይን እንደ ፊንገር የሰደበው ሰው አለ ወይ ነው ሙሉ ጫርገሽ እሽት ታርገሽ ስንት ዶላሮችን ሰርተሽበት ስንት ኬኳ ቀሚስ ተገዝቶላት ጫማ ተገዝቶላት፣ ቱቱዬ ቅቅሏን መረቋን በልታ ቡርቴ ትርፍራፊውን ላጥላጥ ታርጋ በልታ በደንብ እሽት ታርገሽ አምተሽ ስጠግቢ፣ ዛሬ አዶናይ ደጋፊ ሲያገኝ ወዳጅ ሲያገኝ ምናምን የአዶናይ ወዳጆችና ደጋፊዎች አንቺን እንዲያሽላሉልሽ ማለት ነው። አሽቃበጥሽ ከዛ መማርን ተቻሽ ያለው ነገር ይሄ እኮ ነው። ሶሻል ሚዲያ ላይ ያኔ አዶናይ እንደዚህ ችግር አጋጥሞኛል እናም ብሎ ሲወጣ በችግሩ ሰዓት ሳትቆሚ ዛሬ ወዳይ ስላለው ሰው ሁሉ ስለተንጫጫለት ደጋፊ መስለሽ መጣሽ። ይሄ ነው ያየሁት የተረዳሁት። ለምን ያኔ ያ ጊዜ ሲወጣ ለምን ተቸሹ? ዛሬ መማርን አንቺ አዶናይ ልትናገር ይብራን ብለሽ ለአዶናይ ተቆርቋሪ መስለሽ መጣሽ። እንደ ከአንቺ በላይ እኮ የምታከብረው መማርናት አዶናይ ክፉም ደግም ተናግራበት አታውቅም አንድ ቀን አንቺ ግን ተቆርቋሪ መስለሽ መማርን ዝቅ ለማድረግ መጣሽ። እነ ትክክል ሁለቴ ለምን አታስቡ እናንተ ቦምብ ራሶች፣ ሁለት ያስቡ እስኪ። ኮመንታተ ግን ማለት ነው በህይወቴ ማየት የምፈልገው ነገር ቤታ እና ሊያሾ እንግዲህ ተስማምተው እንግዲህ ማየት ነው የምፈልገው። እንግዲህ ሁለቱም እንከን ሁለቱም የሆነ ችግር ነው የሚፈላለጉት እና እስከ መስጅድስ ነው። ግን እንደዚህ ግን እየተባላችሁ ግን የምትቀጥሉት ያው ሊያሾ እንግዲህ ችግር እንዳለባት አለም ነው የሚያውቀው። እንግዲህ ለሰው እንከን ችግር ለማውጣት ከማንም በላይ ፈጥና ምዳራሽ እንግዲህ እሷ ነች። እንግዲህ አዱናይን እንግዲህ ከዚህ በፊት ስትናገረው ነበር። አሁን ደግሞ ነገሩን ወደ መማር ለማላካክ እየሞከረች ያለች ሴት ነች። እንግዲህ እስቲ ራሳችን ላይ ትኩረት እናድርግ። አንዳንድ ጊዜ ሁሉም ነገር ላይ ሰው ህይወት ላይ እናውቃለን፣ እንዲህ ጥልቅ ብሎ መግባት በጣም ነው የሚያስጠላው። ይሄ ይደብራል እኮ እስከ መች ድረስ? ቆይ እንዴ! ያም የሚኖረው ሰው የሆነሳት ላይ ቢጠፋስ ቆይ ባይኖርስ ቆይ ሁሉም ሰው እኮ እንደተጣላ ስህተት እንደሰራ የሆነ ነገር ውስጥ እንደገባ ችግር ውስጥ እንደገባ እኮ አይቀጥልም። የዛ ኒስ ምን ልትሆኑ? አረ የራሳችን ህይወት ላይ ፎከስ እናደርግ ጋይስ ቼ፣ በጣም ነው የሚደብረው። ከውን ተዘጋ አይናችሁ እያየ ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም ጴንጤ ሰላሳ ሺህ ብቻ ነው እንዲ ጴንጤ ቆይ፣ እዚህ ሀገር ምንድነው የምታወራው? እንዲ የሮም ወታደር ነን እንዲ ክፍል አንድ ተነስ ክፍል ቁጥር ሁለት ክፍለ ጦር ተመለስ ምናምን የሚባለው እንዴ ነውሩ፣ እኮ ነው ማላን ትለቅ ውጭ ብለ እንደዚህ አይባልም እኮ እንዴ! ሙሴ ዜና ሲያቀርብ ጴንጤው ብቻ ይስማኝ፣ ብሩክ ኦርቶዶክሱ ብቻ ይስማኝ ብለው ነው እንዴ? አይደለም እኮ አይደለም። ብሩክንም ሙሴንም በስራቸው የምትወዱት የቲክቶክ ማህበረሰብ፣ ወሬያቸው፣ መረጃቸው ደስ የሚላችሁ ቮት አድርጉላቸው ነው የሚባለው እንዴ። አሁን ፍቅር እዚህ ስም ቮት ቢያደርገው ምን ልትል ነው? እንዴ ነሩ እኮ ነው ያንተማ። አካውንት ከተዘጋ ቲክታክ ላይ ያሉ ሰዎች ኮፒ ሊንክ አድርጉልኝ በእንታው እያለ ኦርቶዶክሱ እያለ ሙስሊሙ እያለ የጎጥ ነገር እኮ አይደለም ይሄ። ይሄ እኮ የጎጥ ቲክቶክ እኮ ነው። አረጉት። እንግዲህ አምና እንግዲህ በዘር ነበር እንግዲህ ሰው ሲካሸን የነበረው አሁን ደግሞ እንግዲህ አይታችኋል። እንግዲህ ልጁ ያለውን ነገር ሰምታችኋል። እንግዲህ ጴንጤዎች እያላችሁ ለምንድን ነው ሙሴ ሰለሞን የማይመረጠው የኔ አካውንት ተዘጋ ምናምን ነገር፣ በጣም ይሄ ዊርድነት ነው፣ በነገራችን ላይ በጣም የሚያስጠላ ማለት ነው። አሁን እንግዲህ ቲክቶክ ከሚጠቀም ጤነኛ ከሚባል ሰው እንግዲህ ወጣት ከሚባል የበሰለ አስተሳሰብ አለው ከሚባል ሶሻል ሚዲያ ተጠቃሚ ሰው እንግዲህ እነዚህን ነገር እኔ መጠበቅ እኔ በፍጹም በፍጹም ማለት ነው በፍጹም በፍጹም እንደዚህ ማዩን ነገር ነውና፣ በጣም ነው የምታሳፍሩት። ሰው ስለሰራ ስለቻለ መመረጥ ካለበት ይመረጥ፣ አለበለዚያ ግን እንትና ኦርቶዶክስ ነው፣ ኦርቶዶክሱን መረጡት፣ እንትና ጴንጤ ነው፣ ጴንጤውን መረጡት፣ እንትና ሙስሊም ነች፣ ሙስሊም ስለሆነች መረጧት፣ ምናም የሚባል ነገር፣ ይህ የሕፃን ነገርና የቃቃ ጨዋታ ስራ ነውና ታሳፍራላችሁ። እንደዚህን ነገር ግን ተገቢ ነው? ከይስ ተገቢ ነው? እስቲ ሀሳባችሁን እስቲ ግለጡልኝ። ሁላችሁም ደግሞ ይህንን ቪዲዮ ከተመቻቹ ሼር አድርጉት። እጅግ በርካቶችን ያነጋገረው የዚህ ቪዲዮ ጉዳይ ቻይናዊ ወጣት ለኢትዮጵያዊቷ ሴት እንግዲህ ያለውን ስሜት መቆጣጠር አቅቶት በምሬት ሲናገር ይስተዋላል። ምን ልሆንልሽ፣ ምንም እየተረዳችኝ አይደለም። አንቺም እንደዛው፣ ምንም እየተረዳሁሽ አይደለም። ምን ልሆንልሽ፣ ከቻይና አንቺም ብዬ መጥቻለሁ። ከዚህ በተጨማሪ ምን ልሆንልሽ እያለ እንግዲህ ተመልክተነዋል። በጣም የሚያሳዝነው ደግሞ አጠገቡ ሊያረጋጋው የሚሞክረው ወዳጆ ቢኖርም እሷ ግን ቁጭ ብላ ቀርታለች። ይህ ወጣት ስሜቱን መቆጣጠር ሲያቅተው ብሎም ደግሞ ተስፋ ቆርጦ እንደ ሞት ነው የምትፈልጊው በማለት እንግዲህ እንደምትመለከቱት ወደ መኪናው ጠጋ ብሎ ይታያል። እናንተስ ስለዚህ ቻይናዊ የፍቅር ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ እስኪ። ሀበሻ ወንዶችን አቃጥለሽ ጨርሰች ደግሞ ወደ ቻይኖቹ ገባሽ ምናምን ነገር እያሉ ኮሜንት እየጻፉ ነበር። አንዳንዶቹ ደግሞ በጣም ያሳቀኝ ምንድን ነው በትርጉም ሳፋሪኮም ኔትወርኩ አልሰራ ማለኝና አዋክሽ ስሪልኝ ምናምን ነገር ነበረ፣ ብዙ ሰው የመሰለውና፣ በጣም ነው የሚያስቀው። በነገራችን ላይ ቻይኖች ፌክ እቃ ነው እንጂ የሚያመርቱት ፌክ ፍቅር አያፈቅሩም ምናምን ነገር፣ እንደ ሀበሻ ወንዶች አይደሉም ምናምን ነገር ብለው ኮሜንት ሲጽፉ ነበር። እንግዲህ የፍቅር ደረጃ እንግዲህ ምን ያህል ምን ያህል ከባድ ደረጃ እንደደረሰ እንግዲህ እንዳያችሁ ነው እንግዲህ መኪና ውስጥ ካልገባው ብሎ እንግዲህ ሲታገልና ሲሯሯጥ ነበር። እና በጣም ነው የሚገርመው። እንግዲህ እህቶቻችን እንግዲህ ያው ቆንጆ እንደሆናችሁ እናቃለን። የአበሻ ሴቶች በጣም በዓለም ዘንድ በጣም ተወዳጅ ናችሁ። ከቻላችሁ እንግዲህ እስኪ ብድሩን ብታሰርዙልን በዛው ባይነኝ እና አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ፣ እንግዲህ ሀሳብ አስቴታችሁንም ደግሞ እየሰጣችሁን ቀጥሎ ወደ ቪዲዮ ምክንያቱም መኪና ውስጥ ነው መኪና ውስጥ ነው እንግዲህ ከፊንቴክ ጋር ተቋም አንድ ተቋም ከዚህ በፊትም እኔ ለመኪና ካምፓኒ ሰርች ያለው አምስት ልክ እንደዛ አንድ ካምፓኒ ተቋም ነው ይጠራኝ እዚህ ካምፓኒ አምባሳደር ትሆን ላለ ፊንቴክ ይባላል። ሄድኩኝ እንግዲህ ውል ቀርቦልኝ አውርቼ ያውም በትልቁ ምንድነው ማህበረሰብን አገለግላለሁ ምክንያቱም ሌላ ቦታ ላይ ወደ ሶስት ሚሊዮን ወይ ምናምን የሚሸጥ መኪና እኔ በእንዲህ አይነት መልኩ ነው የማቀርበው። መጀመሪያ በዘጠኝ መቶ ሀምሳ ሺህ ብር ያስገቡና ቀደም ዘጠኝ መቶ ሀምሳ ሺህ ብር በአምስት አመት ውስጥ ያሉልን በየወሩ እንዲከፍሉ አደርጋለሁ ሲል፣ ይሄ ደስ ይላል ማህበረሰብን የሚጠቅም ነው። ኦኬ ይሄ እንግዲህ አንድ ተቋም ነው ያፈራረመኝ። ተፈራረመን። በዚህ መልክ ነው ግንኙነታችን የተጀመረ እንደዚህ አሁን የክብር አምባሳደር ስትሆን እና ሀሳቦች ስትሰማ አይ በቃ አሪፍ ሀሳብ ነው ብለህ ነው የምትገባበት፣ ወይስ ታስባ ይሄ ነገር እንዴት ሊሆን የሚችል ነገር ነው እንዴት እንደዚህ ይሆናል ብለህ ትጠይቃለህ? ሰዎችን አታማክርም? አሁን ለምሳሌ አሪፍ ሀሳብ ነው የሚሆን ከሆነ ግን ብዙ ሰዎች ይጠይቃሉ። ለምሳሌ እንዴት በአምስት ዓመት ውስጥ ያለ ወለድ እንደዛ ሊሆን ይችላል ብለው የሚጠይቁ ሰዎች አሉ። በኋላ እንደሰማው ድርጅቱ እራሱ በኋላ የተወሰነ ክፍያ ጨማሪም አደረገ የሚል ነገርም ሰምቻለሁ። ምን መሰለ እኔ ወደዚህ ስመጣ ስድርስ ሁለተኛ ዙር እየተሰጠ ነው እና የተጠራሁትም ልክ ከመፈራረሜ በፊት የተገኘሁት እንትን ላይ ነው፣ ወዳጅነት ፓርክ ላይ በትልቁ ሲሰጥ ነው፣ ርክክብ ሲያደርግ ነው። እዛ ላይ የተገኘሁት ትልልቅ የመንግስት ባለስልጣናት፣ ታዋቂ ሰዎች ከዚህ በፊት የተሰጣችሁ ሰዎች ሲመሰክሩ ምናምን አይቻሉ። ይሄ ትልቅ ነገር ነው ማለት ነው። ከዛ እንደውም እዛው ላይ ነው እንትኑ ፊርማውን የሚያደርግ ነው። ልክ እዛው ላይ ነው። አይተው ከሆነ ካየን በኋላ ካየሁ በኋላ እዛ ላይ ተጠርቼ እንግዲህ እንደሰማችሁት ነው። ሰለሞን ቦጋለ ስለ ፊንቴክ ኢትዮጵያ እንግዲህ ያለውን መረጃ እንግዲህ ረዘም ያለ ነበር አሳጥሪ ነው እንግዲህ ያቀረብኩላችሁ እንግዲህ ያለውን መረጃ በሙሉ እንግዲህ እንደተናገረው ነው ማስተላለፍም መናገርም ደግሞ የምፈልገው ነገር የተሳሳቱ ማስታወቂያዎች አነን ማስታወቂያዎችን በደንብ ሳታጣሩ እና ሳታረጋግጡ ማስታወቂያ ባትሰሩ ጥሩ ነው። እንግዲህ ሶሻል ሚዲያው ላይ ግን በጣም ብዙ ነገር ነው እየተወራ የነበረው። እና እውነታውም ሁሉም ነገር እንግዲህ እንደተናገረው ነው እንደሰማችሁት ነው እና ምንሰራውን ነገር ምንናውረውን ነገር ምንተገብረውን ነገር ፕሮሞሽን ምን ምንፈጽመውን ፕሮሞሽን ራሱ ምንፈራረመውን ውል ራሱ በደንብ ማንበብና ማየት ግዴታችን ነው እና ሁላችሁም ጥንቃቄ እያደረጋችሁ እና እስቲ ሀሳብ አስተያየታችሁን እስቲ እየሰጣችሁን ወደ ቪዲዮ እንቀጥላለን። እኔ የቲክቶክ አዋርዱን ጉዳይ እኔ እንደ ቀልድ ዝም ብዬ ነበር አውርቼ ላልፌ ነበረው ግን የዋንቲን ቪዲዮ ሳይ አልተመረጠችም ለካስ ማለት ሰው በየኮሜዲ ዘርፍ በየላይፍ ኢመርጂንግ ዘርፍ ምናምን ብላችሁ ሁሉንም ሰው ሁሉም ገበት ናችሁ፣ እሷንም አላስገባችኋትም። እሷን ስትቀረጽ ያየሁት ደግሞ የሳሚናት ጋር ስለሆነ የሳሚናትንም በኮሜዲ አላስገባችኋትም። ምን ነው አመቱን ሙሉ ሳሚ ፖፖ ላይ ነው እያለች ስታሰቀን የኖረችው እሷ ረች፣ እሷና ነጽ ናቸው ሴት ኮሜዲያን ያሉት ሀገሪቷ ላይ ሲጀምር። ከዛ ግን ኮሜዲ ላይ ያሉት ሰዎች ያስቃሉ። በቃ የኔ ፍቅር ምናምን ሲባባሉ የነበሩ የፍቅር ፊልም ሲሰሩብን የነበሩ ሰዎች ኮሜዲ ላይ ምን ሆናችሁ ነው? የላ እናቴ የእንትኑን ነገር አለማየት ነው። ሶሻል ኢምፓክት ጭራሽ እሱን ደግሞ አለማየት ነው። ምን ሆናችሁ ነው እንደዚህ የዞረባችሁ? ጓደኞቻችሁ ነው እንደመረጣችሁት። የወንዶቹ አሁን ከቴዲ በላይ ኮሜዲያን አለ? የወንዶቹ ላይ ቴዲ በኮሜዲ ዘርፍ መግባት አልነበረበትም። ቴዲን የሚያህል ኮሜዲያን አለ? ሰይፈስ ሰይፈህን የሚያህል ኮሜዲያን ዳርክ ዩመር ያለው የመጨረሻ ሰው ሀገሪቷ ባዘነ ሰው እንኳን ሙድ እያያዘ የሚያዝናናን ሰውዬ። ብቻ እናንተ የሆነ ሰው እንዲመረጥላችሁ ፈልጋችኋል። ኮሜዲም ውስጥ፣ ላይፍ መርዲ ውስጥ፣ ቤስት ኦፍ ዘ ይር ቲክቶከር ውስጥ በጣም ከታችኋል። ይሜ ተግባብተናል። ይመጫችሁ ኧረ እንደሰማችሁት ነው። ሁሉም ቲክቶከር እንግዲህ ተቃውሞን እያቀረበ ነው። በጣም ነው የሚደብረው። የህፃን ስራ ነው እንግዲህ እየሰራችሁ ያላችሁት፣ እየሰሩ ያሉት እንግዲህ። በአክቲንግ ዘርፍ ራሱ መግባት ያለባችሁ ሰዎች አልገቡም። ምንም መስራት የማይችሉ የህፃን ስራ ውሃ ውሃ የሚል ስራ የሚሰሩ ሰዎች ናቸው እንግዲህ የተመረጡትና እኔ በጣም ተገርሜያለሁ። በጣም ነው የተደነኩት። እንግዲህ እስቲ እናያችኋለን፣ መጨረሻችሁን እናያችኋለን። በዚህ እንግዲህ ቀጣይ ማለትም ታዘጋጃላችሁ፣ ትዘርቃላችሁም ብዬ አላስብም። እንግዲህ እስቲ ሀሳብ አስተያየታችሁን እስቲ ጻፉልኝ። እንግዲህ የዩቲዩብ ቤተሰቦች እንግዲህ ዛሬ ለእናንተ ይሆናል ይመጥናችኋል ብዬ ያሰብኳቸው ቪዲዮዎች ይህንን ይመስሉ ነበር። እንግዲህ አሪፍ እንደሆነ እንግዲህ በፍጹም አልጠራጠርም፣ እንደተመቻችሁ በፍጹም አልጠራጠርም። እንግዲህ ሁላችሁም የሰብስክራይብ ምልክቷን የሼር ምልክቷንና የደውል ምልክቷን እየነካችሁ ቤተሰብ እንድትሆኑ በትህትናና በፍቅር ጠይቃችኋለሁ። በቀጣይ ቀን እስክንገናኝ ወዳችኋለሁ። ይመቻችሁ።